ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችሁ? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ይድርጋይተናል፣ በአዲስ የምግብ ስራ። ዛሬ ይዤላችሁ የመጣሁት የክራከር አሰራር ነው። በጣም ጤናማ ነው። 100% ግልቱን ፍሪ ዴሪ ፍሪ ነው። በተለይ በተለይ ደግሞ ኦቲስቲክ ለሆኑ ልጆች ትልቅ መፍትሄ ነው ብዬ አስባለሁ። ከብዙ ነገር ጋር ሊመገቡት ይችላሉ። ክራከርን በተለያየ ዲፖች መመገብ ይችላሉ። ስለዛ እሱን እንዴት ነው የምናዘጋጀው የሚለውን ነገር አብረን እናያለን። አብራችሁ ክራክራችን ለመስራት የሚያስፈልግ ግብአት በቀደም ተከተልና ያለን እንዳይሁንታት እዚህ ጋር ቺያሲድ አለ። በመቀደል አልመንድ ዱቄት አለ። ከዛ ስንቀጥል የጤፍ እርሾ እዚህ ጋር አለ። አድራችሁን የጤፍ እርሾ ሌላ ስንዴ ምናምን እርሾ እንዳታረጉ፣ ምክንያቱም ግልቱን ስላለው ማለት ነው። ጤፍ ግልቱን ፍሪ ነው። ስለዚህ እዚ ጋር ጨው አዘጋጅቻለሁ ለጣዕም። የመጀመሪያው ስራችን የሚሆነው ቺያሲዱን እንለካለን ሁለት ከግማሽ ከዛ ከቧንቧ የወረደ ውሃ አለኝ፣ ያልሞቀ ያልቀዘቀዘ ማለት ነው ኖርማል ውሃ። እንደዚህ ውሃ ውስጥ ጨምረውና ትንሽ እተወዋለሁ። ብዙ አይደለም አምስት አስር ደቂቃ ቺያ ሲዳችን ስራውን ጨረሰ ማለት ነው። ከዛ ከአንድ አምስት አስር ደቂቃ በኋላ በእንደዚህ አይነት መልኩ ልድ ሲልልን ቺያሲዱ ማለት ነው። እዚ ጋር እርሾ አለኝ። እርሾውን የጤፍ እርሾ ነግሬያችኋለሁ። እንደዚህ አማስለውና አንድ ማንኪያ ሁለት ማንኪያ ይጨምራለሁ። ቺያሲዱን እንደዚህ ይጨምራለሁ። ጨው እጠቀማለሁ ተጠቅጨው ብዙ ጊዜ ይሄን ጨው ጠይቁኛላችሁ። ለምንድን ነው ደቀቀ ጨው አትጠቀሚው ማለት ትሉኛላችሁ። ትክክለኛ ይሄ የባህር ጨው ነውና ለጤና በጣም ቆንጆ ስለሆነ ማድቀቅ ከፈለግኩኝ ራሴን የማደቀው ለዛ ነው። እንደዚህ እንዳለ መጠቀመው የደቀቀውን ደግሞ እያደቀኩኝ እዚህ ጋር እንደዚህ እንደዚህ እያደረኩኝ ማንድሪ ባለው እየፈጨሁኝ እዚህ ውስጥ እስከጨመርኩኝ አንዳንድ ሰው ድምጹ አይፈልገውምና ከዛ አንጻር ነው እዚህ ጋር የተፈጨ ጨውም አልጨምረው ከዛ ይሄ ለክቸዋለሁ፣ የነበረን የነበረ ነው። ብዙ የለኝም፣ ባለን ነው የምንሰራው። ሁለት ኩባያ የአልመልድ ዱቄት ነው የምጠቀመው። ሁሉንም ልኩን አስቀምጥላቸዋለሁ። ከዛ በኋላ እናማስላለን። ውሃን ጨምራለን የሚያስፈልገውን ያህል በደንብ አድርገን ሲዱእና አልመልዱን የጤፍን እርሾ በደንብ አድርገን እናዋደዋለን። የጤፉ እርሾ እንደ ዳቦ በጣም የነፋ ዳቦ እንዲያስጋግረን አይደለም ግን ደግሞ እንዲጥብቅብቅ እንዳይ በጣም ይረዳዋል። አልመልድ በራሱ እንደዛ እንደ ስንዴ የሚነፋ ነገር አይደለም። ከግሉቲም በራቃችሁ ቁጥር የመንፋቱ ጉዳይ እየቀነሰ ነው የሚሄዱ ታል ጨረስን እናንተ በዚህ ሰዓት ማለት ነው። ለምሳሌ የሽንኩርት ፍሌቨር ከሆነ የምትፈልጉት የደረቀ ሽንኩርት የተፈጨ መጨመር ትችላላችሁ። ጋርሊክ ነጭ ሽንኩርት ከሆነ የተፈጨ ነጭ ሽንኩርት፣ ኦሪጋኖ ከሆነ በምትፈልጉት ቃና ማድረግ ትችላላችሁ። እኔ እንትን ቤዚኩን የአልመልድ ክራክር አሰራር ማሳያችሁ፣ እናንተ ጣዕሙን መቀያየር ቤተሰባችሁ እንደሚወደው የእናንተ ፋንታ ይሆናል ማለት ነው። ግን ምንም የሚያስቸግር ነገር የለም። የምትፈልገው ደግሞ ከሆነ በሌላ ጊዜ ደግሞ ሌላ አሳያችኋለሁ። በዚህ አድርገን ትንሽ እናቆዩዋለን፣ ግማሽ ሰዓት የሚያክል ከዛ አንድ 30 ደቂቃ እንዳቆየ ነው አይነት ነገር ሊጣችንን እዚህ ጋ የምንድን ነው የመጋገሪያ ወረቀት አድርጌ ያለው። ግድ አይደለም። የመጋገሪያ ወረቀት የማታገኙ ሰዎች በመጠቀም ትችላላችሁ። ያለምንም ደግሞ ወረቀትን መጣፍጣፍ ትችላላችሁ የመጋገሪያ ትሪያችሁ ላይ። ዋናው ቁም ነገሩ አለመያዙ ነው። ከእዛ ለመጣ አድርገን ቅርጽ እናስይዘዋለን። የተቻለ መጠን እያዘዟርን እኩል አይነት ውፍረት እንዲኖር እናደርጋለን። ታይቷል። እዚህ ጋር ያለውን እንደዚህ ለምን እንደዚህ፣ ዳርዳሩ ላይ ያሉት ብቻቸውን ድርቅ ስለሚሉ በተቻለ ቅርጽ እናስይዘውና ከዛ ይሄ ውፍር ያለውን ድምጥ ድምጥ እናደርገዋለን። እዚህ ጋር ለምሳሌ ወፈር ብሏል። በዚህ እዚህ አካባቢ ትንሽ ቀጠን ስላለ ጫፉን ብቻ ነው እንጂ የማስተካክለው ብዙ አልዳምጠውም። ከዛ ቅርጽ ምናት ይዘው በኋላ ላይ ለመቋረጥ እንዲያመችን ለምሳሌ ለትምህርት ቤት ከሆነ የምንፈልገው እንደዚህ አድርገን ተሳቃቸው ውስጥ በሚገባ መልኩ ማስተካከል እንችላለን። እንደዚህ ነገር ይሄኛውን ረዘምዘም ስለሚል ለሶስት ቦታ ሁለት ቦታ እንደዚህ አድርገን እናደርገዋለን። እንደዚህ እንደውም አራት ቦታ ተለቀለ ስለሆነ ከዛ ይሄንን ወስደን ከዛ በመቶ ሰማንያ ዲግሪ ሴልሽየስ የተለኮሰ ኦቭን አለ የሞቀ ኦቭን ሱስ መጨመርና ቀስ ብለን እያየን እንዲበስል ማድረግ እንደዚህ እንዳማረበት ተላለን እጋ እናረጋለን ታያቸዋል። በ180 ዲግሪ ሰልሲየስ ለግማሽ ሰዓት ያክል ካቆየነው በኋላ እንዲህ ቅልት ይለልናል። ግን እናንተ በጣም ከሳሳችሁት ከዚያ ያነሳ ሰዓት ሊፈጅ ይችላል። በጣም ከወፈረ ደግሞ ከዛ በላይ ሊፈጅሻል። እና እያያችሁ ብታርጉ በጣም መልካም ነው። እንደዚህ እናስቀምጠውና ትንሽ ቀዝ ቀዝ እንዲል እናደርገዋለን። አሁን በርዶልናል፣ ለመያዝ ይቻላል። እጃችን አልቃጠልም። እዚህ ጋር ሳህን አዘጋጅቻለሁ። ታልእን እንደዚህ አጋ ቅድ ቅርጽ ያዝ ነው አሁን በቅርጽ ለመሰባበር ምንም አያስቸግረንም። ተላለ እ በንደዚያት መልኩ ታል እንደዚህ እንደዚህ ሰርታችሁ ለራሳችሁና ለቤተሰቦቻችሁ ማቅረብ ትችላላችሁ። እኔ ያው እንደነገርኳችሁ ኦቲስቲክ ለሆኑ ልጆች አስቤ የሰራሁት እንጂ ለሁሉም ሰው ይሆናል። በጣም ጤና ማስናክ ነው። ለስኳር ሁሙም አለ። ለሁሉም ሰው በቃ ጤናውን መጠበቅ ለሚፈልግ ሰው ሁሉ የሚሆን ነገር ነው። በጣም አሳስታችሁ ቺፕስ ሲሏችሁ ልጆች ለምሳሌ ማቅረብ ትችላላችሁ። እዚህ ውስጥ እንግዲህ ሊበስል የምንፈልገው በጣም የጤፋ እርሾናት እንጂ ከዛ በተረፈ እ ያሲዱም አልመልዱም ምንም ያን ያህል በጣም መብሰል የሚጠበቅበት ነገር አይደለም፣ እና ከዛ አንፃር ብዙ የሚያስቸግር ብዙ ሰዓት የሚፈጅ ነገር አለም። ሁላችሁም ሰርታችሁ ብትጠቀሙ በጣም ደስ ይለኛል። እንደነገርኳችሁ ደግሞ ለአውቲስቲክ ለሆኑ ልጆች በጣም የሚረዳው ግልቱን ፍሪ ዴሪ ፍሪ ስለሆነ ለአይምሯቸው ዶክተሮች እንደሚሉት ማለት ነው በጣም ጥሩ አስተዋጽኦ ያደርጋልና በእንደዚህ አይነት መልኩ ሰርታችሁ፣ በተለያየ ዲፕ፣ በፍራፍሬ ዲፕ ሊሆን ይችላል፣ በአቮካዶ በምትፈልጉት አይነት ዲፕ ሰርታችሁ ማቅረብ ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረ የአልመንድ ክራከር ይህን ይመስል ነበረ። በሌላ በቆንጆ ቪዲዮ ደግሞ ደግሞ እስከምንገናኝ አዲስ የማቸው ቻና ቻናል ሰብስክራይብ እያደረጋችሁ የቻናል ቤተሰብ ሁኑ። የሰራሁትን ደግሞ ካደነቃችሁ ይገባሻል ሜሊ ብላችሁ ምትሉ ከሆነ ላይክ ማድረጋችሁን አትርሱ፣ እንዲሁም አስተያየታችሁን ጻፉልኝ። ከሚቀጥለው ሳምንት በቆንጆ ቪዲዮ ደግሞ እስከምንገናኝ፣ ሰላም። ል አ ቋ እንደሚል አልመልድ በራሱ እንደዚህ ያንፀባይ ስላለው ለዛ ምንም አያስቸግርም። ለረጅም ጊዜ መቀመጥሻ ሳልነግሯችሁ ያለፍኩት ነገር ቢኖር ይህንን በብልቃጥ ውስጥ አድርጋችሁ። ፓንትሪያጅ ውስጥ ብታስቀምጡት ለረጅም ጊዜ ትጠቀሙበት ይችላላችሁ። ይሻምታል ምናምን ብላችሁ የምትፈሩት ነገር አይደለም።